በሀገራቸውም የልማቱ ጉዳዮች ላይ እንዲሳተፉ ለማስቻል በዜጋ ተኮር የውጭ ግንኙነት ፖሊሲ መርህ መሰረት በቱርክ ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር እየሰራው ነው ይላል በቱርክ የሚገኘው የኢትዮጵያ ኤምባሲ። ውጭ ጉዳይ ፖሊሲያችንና ስራችንም አንዱ የዜጋ ተኮር ዲፕሎማሲ መስራት ነው። ይሄ ማለት ምንድን ነው? ምን ያህል ኮሚኒቲ፣ ምን ያህል የኢትዮጵያና ትውልደ ኢትዮጵያኖች ባለበት ሀገር፣ ኤምባሲው ባለበት ሀገር መጀመሪያ መረጃ ማሰባሰብ ነው። መረጃውን ማግኘት ማወቅ፣ ዜጎቻችን በምን አይነት ማህበራዊ ሁኔታ ላይ እንደሚኖሩ ጥናቶች ማካሄድ ነው። ይህን ካገኘ በኋላ ማደራጀት። የኢትዮጵያ ኮሚኒቲ በቱርክ አልነበረንም ከዚህ በፊትና በጣም የተበጣጠሰ እና በየአካባቢው የነበሩ አደረጃጀቶች ነበሩ። ያን ያህል ሀገራዊ ትርጉም ይዘው መንግስት በሚፈልገው ደረጃም ሀገሪቱ በሚፈልገው ደረጃም የተደራጁ አልነበሩ። ባለፉት ዓመታት በቱርክ የሚገኙ ዜጎችን በአንድ ጥላ ስር የሚያሰባስባቸው ኮሚኒቲ መመስረት ላይ ተሰርቷል የሚሉት አምባሳደር አደም ኢትዮጵያውያንናም ትውልድ ኢትዮጵያውያኑ በጋራ እንዲሰሩ የሚያደርግ በቱርክ የኢትዮጵያ ኮሚኒቲን መመስረት መቻሉን ነግረውናል። አሁን ያለንን ኮሚኒቲ እንዴት ብለን አንድ ትልቅ አምብሬላ መፍጠር አለብን ብለን ሰፊ ስራዎች በዚህ ሶስት ዓመት በተለይ ስንሰራ ቆይተናል። በመስራታችንም አንድ አምብሬላ የቱርክ የኢትዮጵያ ኮሚኒቲ የሚል አምብሬላ አሶሴሽን ተቋቁሞ እውቅናም በቱርክ መንግስት አግኝቶ እየሰራ ይገኛል። የኮሚኒቲው አደረጃጀትም ከተጠናከረ በኋላ በሕክምና መጥተው የሚቸገሩ ዜጎቻችንም እዚህ መጥተውም በተለያየ ችግር ላይ የወደቁ ዜጎቻችንንም በማገልገልና በማገዝም በጣም በጣም ሰፊ ስራ ነው እየተሰራ ያለው። ዋናው ነገር ኤምባሲው ኮሚኒቲውን በአግባቡ የኮንስል አገልግሎቶችንም በመስጠት ሰፊ ስራዎችን እየሰራን ያለንበትና ጥሩ የሆነ ሳቲስፋክሽንም እያስመዘገብን ያለንበት ሁኔታ አለ። ኮሚኒቲውን በማጠናከር በኤምባሲው በሚዘጋጁ የኢትዮጵያውያንን አንድነት የሚያጎሉ ሁነቶች ላይ ትብብሮችንና ተሳትፎች መጠናከር ችለዋል። የዚህ ማሳያ ሲሉ አምባሳደር አደም መሐመድ የብዛሃ ባህልና ታሪክ አምባ የሆነችው ኢትዮጵያን በጋራ ለማሰብና ለማስተዋወቅ በቱርክ የኢትዮጵያውያን ቀን ተብሎ በተዘጋጀውና ግንቦት 17 ቀን 2017 ዓ.ም የተካሄደውን ኢትዮጵያውያኑ በጋራ በአንድነት ስለ ሀገራቸው የተሰባሰቡበትን ቀንን አንስተዋል። ኢትዮጵያውያኖች እንደ አድዋው በዓል እንደ አድዋው ድል ሁሉ የሕዳሴ ግድብም ታሪካቸውን የቀየሩበትና ምናልባትም ኢትዮጵያውያኖች በእንደዛ አይነት በዓለም አቀፍ ደረጃ ልዩ የሆኑ ታሪኮችን በመስራትም ለዓለም ታሪክ እያስተማሩ እያለፉ እንደሆነ በዚህ የኢትዮጵያ ቀን ብለን ባልነውም መልእክቶች በሚገባ ያስተላለፍንበት ነበረ። ከዛ በላይ ኮሚኒቲው የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ የኢትዮጵያን ዩኒቲ እና ዳይቨርሲቲ በሚገባ ባለው ኮሚኒቲ ለማሳየት ለቱርክ ወዳጆቻችንም ለማሳየት አላማ ያለው ነው። ኢትዮጵያ ምንድነው የምትመስለው የሚለው ከዛ በላይ ለቱርክ ባለሀብቶች ለመጡ ወዳጆቻችንም ኢትዮጵያ በዚህ ስድስት ዓመታትም የሰራቻቸውን ስራዎችም ለመግለጽ ተሞክሯል። በዚህ አጋጣሚ በእናንተ ስም በእናንተ ሚዲያም ኮሚኒቲዎቻችንን በከፍተኛ ደረጃ ማመስገን እንፈልጋለሁ። በዳያስፖራው መካከል የተለያዩ ፍላጎት ባላቸው ኃይሎች የሚነዙ የጥላቻና የልዩነት ነጠላ ትርክቶችን ወደ ጎን በመተውም አንድ የሚያደርጉ ሀሳቦች በብዙ ተደምጠውበታል በቱርክ የኢትዮጵያ ቀን ላይ። አሁን ያለው የኮሚኒቲው አደረጃጀት በሀገሩ ጉዳይ ላይ የተሻለ አስተሳሰብ አመለካከትና ተሳትፎንም እያዳበረ የመጣና አንድነቱንም በዛው ልክ እያጠናከረ የመጣ ነው ማለት ይችላል። አንዳንድ ስራዎችንም በተለየ አድዋ በዓል ሲከበር የተለያዩ በቱርክ እና በተለያዩ ዩኒቨርሲቲዎች የተለያዩ የካልቸር ፌስቲቫሎች ሲካሄዱ ዜጎቻችን ባገኙት አጋጣሚ ሁሉ ከኤምባሲው መልዕክት ይድረሳቸው አይድረሳቸው በራሳቸው ኢኒሽቲቭም በጣም ከፍተኛ የሆነ ሞቢላይዜሽን እና ሀገራቸውን ወክለው የመገኘትና ሀገራቸውን ባህልና እሴቶች የማስተዋወቅ ስራ በጣም በከፍተኛ ደረጃ የሚታይ ነው። ኢትዮጵያ ከሶስት ሺህ በላይ ለሆነ ዘመን በትውልድ ቅብብሎሽ እየተገነባች ለዛሬ ትውልድ የተላለፈች ሀገር ነች። ይህ የረጅም ጊዜ ታሪክ ግን አልጋ ባልጋ የነበር አይደለም። ኢትዮጵያም ከሩቅ ከቅርብም ከውጭም ከውስጥም የገጠማትን በርካታ ፈተናዎች በማለፍ ሁሉም ትውልድ በቅብብሎሽ የራሱን አሻራም ያስቀመጠባት የድምር ውጤት ናት። ታዲያም ይህንን የተገነዘቡ የኢትዮጵያ ልጆች በቱርክ ለሀገራቸው ጉዳይ አንድነትና ብልጽግናዋን ለማረጋገጥ የሚያስችል ስምምነት ላይ ደርሰዋል። ኢትዮጵያን ጠንካራ አንድነት እንድንመሰረት የሚያደርገን እና በልማቱም ሀገራችንን በመከላከልም ከፍተኛ የሆነ ተሞክሮም ያካበትን ሀገር እንደመሆናችን ዜጎች እንደመሆናችን ነጠላ ትርክቶችን በአሁኑ ሰዓት በተለይ በቱርኪ ኮሚኒቲ ኢትዮጵያኖች ከሚያለያዩን የሚያስተሳስሩን በርካታ ገመዶች ስላሉ ይህን መሰረት ያደረገ ስብስብም ነው። ይህንን ስብስብ የአንድነት ቀን ብለን ስናቀርም ይሄን የኢትዮጵያን አንድነት መሰረት የሆኑ ነገሮችንም ሪፍሌክት ለማድረግ ነውና ሰው እጅግ የተሳካ በዓልም እጅግ የተሳካ ኢቨንትም ነበረ። የቱርክ ወዳጆቻችንም ባህላችንን ለማወቅ እድል አግኝተዋል። የባህል ሰርሞኒዎቻችን አይተዋል። የኮፊ ሰርሞኒዎቻችን አይተዋል እና ደስ በሚል ሁኔታ የተጠናቀቀበትና ውጤታማ ኢቨንት ነው። በቱርክ ኢትዮጵያውያንና ትውልድ ኢትዮጵያውያን ኢትዮጵያ በምታቀርበው ጥሪ ምላሽ በመስጠት በግንባር ቀደምትነት ለሚያደርጉት ተሳትፎም ኤምባሲው ምስጋናውን አቅርቧል።